እነዚህ ሰዎች ዛሬም ካልመጡ ያው በያለንበት ሀገር በያለንበት ሰዓት አቆጣጠር ሰላማዊ ሰልፍ መውጣት አለብን ብዬ አስበላሁኝ። ምክንያቱም በጣም አስጨንቁን ነው። በዛው የተቋረጠው ሞተች አልሞተች የጽናትናት የሚለውን የሁላችንም ያው ትንሽ አንገብግቦናል። አሁን ደግሞ ጭራሽ ሲጠፉ ደግሞ ነገሩ እውነት ነው ወይ የሚለውን እንድንይዝ እያደረገ ነው። ለቅሶ ላይ ናቸው ሞተች ወይ መሞት የለባትም የሚለም የሁላችን ነው ግን ጠፉ። ሲጠፉ ደግሞ የሆነ ያለ አይደል እንትን ይላቸዋልና የምርም ሞት የለበትም ከሚሉት አንዷ እኔ ነኝ ማለት ነው። ስለዚህ ዛሬ ካልመጡ ዛሬ ካልመጡ ምን እናደርጋለን? ሰላማዊ ሰልፍ ዘመቻ እንወጣለን። በየተኛው ሀገር ያላችሁ በየተኛው ማን ላይ ነው የምንዘምተው? ተዘታ ላይ እሷ ላይ ነው የምንዘምተው ማለት ነው። ስለዚህ ይሄ ሁሉም ሴራ የእሷ ነው እንጂ እስካሁን የለችም ብላ ሸር ግፍ ስትሰራ ቆይታ መኖሯን ስታውቅ ደግሞ እንደዚህ በአንድ ተራስ እፍና አድርጋ እስከ መጨረሻውም ካስወገድቻት ሰላማዊ ሰልፋችንም የምንወጣ ወደ ተቃዋሚ ሰልፍ ነው እንጂ የምን ሰላማዊ ሰልፍ ነው እንዴ? አሁ ተቃዋሚ ሰልፍ እንወጣለን። ተቃዋሚ ነው። ምነው ተቃዋሚ ፓርቲ ያደረግሽ? ምነው ፖለቲካ ያደረግሽ? የብል ባይጠፋ ያው እሷን እንትን ለማለት ያክል ነው። ድምፅ እንሆናለን ካለፈች ማለት ነው። ካለችም ደግሞ ያው አዋተን እናሳክማት አለ። ያም ሆነ ይህ እሷ ግን መሞት የለበት። እንደው አሁን ሰዓት ዘገየ። በዚህ ሰዓት እናት ከልጇ መሆን አለበት። ልጅቷም ደግሞ ችግር ላይ ስለሆነች ምንም ጥፋት ቢኖር እናትዋ ጥፋት ባይኖረትም ልጅቷ እስከምትረዳት ድረስ ያው ከእሷ ጋር አብሮ መኖር አለ። ማንም ምንም አይፈጠር፣ ምንም ምንም አይመጣም። ስለዚህ በዚህ ሰዓት የብቻዋ ያለች ጽናት እናቷ ከአጠገቧ መቁ እንደው ፍቅሩ መውሰድ ነበረብህ። ባለፈው መውሰደኝ ብላት ነበር። አንተነህ ለካ አንተ አጎት ሆነ ተገኝተሃልና፣ ያው መውሰድ ነበረብህ። ካልሆነ ግን አሁን እሷ ከሞተች ሰላማዊ ሰልፍ እንወጣለን በያለንበት ፍትህ ፍትህ። ማን ነበረች ስሟ ማን ነበረች? አለም ፀሐይ ነች ለማ። የጽናትነት ፍትህ የእሷ ጀስት ፎር ማን ነች? ጀስት ፍሪ። ያው ጀስት ፍሪ ነው ጀስት ፍሪ አለም ፀሐይ እንደዚህ ትመስለኛለች፣ ባለሰሳት ስሟ ማለት ነው። እንደዚ እያለን ባነራ ሰረተን እንወጣለን። ምክንያቱም እንደዚህ አይነት ሰዎችን መጋለጥ ያው መወገዝ ስላለባቸው እንደ ጽናት አይነት ኖ ኖ ሶሪ እንደ ትዝታ አይነት ሰዎች መወገድ አለባቸው ወይም ደግሞ መወገዝ አለባቸው። ያለ እዛ ያው ነጌም ሁሉም እየተነሳ ይፈነጫል ማለት ነው። እንደዚህ ነው ሰው ሰላማዊ ሰልፍ ይወጣል በየሀገሩ። ትንሽ የሆነ ቆይና የአንድ ሳምንት ተሳስበው ተደባው ላይ ይረሳል ማለት ነው። ይህ አጋጣሚ የሆነ ነገር ልንገራቸውና፣ ብዙ ጊዜ ሀገራችን ላይ የሆነ ነገር እንዳልገዛ ፍትህ ፍትህ የሆነ ነገር ከዚህ ከድራማው እንውጣና ማለት ነው። አሁን ልጆች የተደፈሩ ተገደሉ፣ ሰው ያለአግባቡ ተፈናቀለ፣ ሰው ያለአግባቡ ተሞት ሞተና ብዙ ጊዜ እንደዚህ አይነት ዜናዎችን እንሰማለን፣ ሀገር ቤት የተፈጠረው። ከዛ እኔ በጣም ግርም የሚለኝ አንዱ በቃ ሰው የአንድ ሳምንት ወይ ሀታ አንድ ሳምንት እና ሁሌም ሲጮህ መኖር አለበት ወይ የሚለኝም አይጠፋም። የኔ ጥያቄ አይ ሁሌም ሳይሆን ያን ሰው ቢያንስ ፍትህ እስከሚያገኝ ድረስ የአንድ ሳምንት ወይም ደግሞ አንዳንዴ የአንድ ሳምንት ሳይሞላ የአራት ቀን የአምስት ሰዓት ረ የአምስት ቀን ወይ ደግሞ አራት ቀን ከዛ በኋላ ፍትህ ፍትህ ፍትህ ይባላል ፍትህ ይባላል። እና ከዛ በኋላ ሚዲያው ትንሽ ጫሟቅ ሟቅ ሲል መልሰው ደግሞ ዝም በሎ የተባለ ይመስላል በቃ ዝም ይባላል። የዛኩ ብዙ ጊዜ እንደዚህ የሆነ ፍትህ አይገኝም። እኔ በጣም ብዙ ነገር ኢትዮጵያ ታውቃላችሁ፣ ብዙ ነገር ይከሰታል፣ ብዙ ነገር ሚዲያ ይወጣል። እና እንደው ሚዲያ ከወጣው ሚዲያ ያልወጣው ይበልጣል ነው የሚሉት ብዙዎቹ ማለት ነው። በተለይ እንደ ፍትህ ብሎ ሚዲያው በነቂስ ብዙ የዓለም ሚዲያ እነ ሲኤንኤን እነ ኢቢሲ ሲኤንኤን ታውቃላችሁ፣ ዓለም እንትን ነው እሱ ራሱ የዘገበው የህፃናት ሄቨን ጉዳይ ታስታውሳላችሁ። ስለሱ በኢትዮጵያ ተውና አልፎ አለም ደረጃ የአለም ሚዲያ የዘገበው የሄቨን ጉዳይ ነበረ። ብዙ ነገር አለ፣ ግን ሞር የወጣው ደግሞ እሱ ነው። ግን አንድ ሳምንት ሳይሞላው በቃ ሁሉም አንቅጠቅ ደንቅጠቅ ያን ታ እናትየው ስትናገር ያን አይደለም ከአራት ከሁለት አመት ነው፣ ከአንድ አመት በፊት ነው የተከሰተ ነገር ነው። ግን ያም ሆነ ሚዲያ ለምንድነው እስካሁን ሚዲያ ልወጣ ተብሎ ነበረ ተብሎ እየተጠየቀ ነበር። ምክንያቱም ይሄ ነገር ሕፃን ሄቨን የተደረገው ነገር የቆየ ነገር ነው የሚሉ አሁን ምን ፈልግሽ ነው እናትዮ፣ ላይ ራሱ ፖለቲካ ልትሰሪ ነው ወይ ወቀሳ፣ ምናምን ብዙ መቶ ነበር። እና ታስታውሳላችሁ፣ አመት ያለፈው ጉዳይ ነው። አሁን ይዘሽ ወጣሽ ተብላ አመት ሆኖ የወጣውን በዛ ሰዓት ብዙ ሚዲያዎች ተቀባብሎት ነበር። ደግሞ ያው በዛ ሰዓት ያልወጣበት ምክንያት ተናግራለች። ብዙዎቹ ተናግሯል። በአማራ ክልል ላይ በነበረው ጦርነት የኔትወርክ ያለመኖር ያው ብዙ ችግር ስላለ በዛ ምክንያት እንዳልወጣ መልሰታለች። ግን አንዳንድ የፖለቲከኛው ቁማርተኞችን በእንደዚህ አይነት ህፃናት አንቺ ከእንትናን ተጨምረች ፖለቲካ፣ አንቺ ከዚህ ጋር ትንትምለች ፖለቲካ። አሁን ህፃንና ፖለቲካ ምን አገናኘው? በጥቅሉ ሀሳቢ ብላችሁ ፈልጌ ነው እንደዚህ አይነት ነገር ኪወጥ እና ሰው ቀዝቀዝ ይላል። አሁን በቃ የአንድ ሳምንት በሀይለኛው ይታኮሳል። ፌስቡኩ፣ ዩቱብ፣ ትዊተር ደግሞ ከሁሉም ትዊተር ነው መረጃው ምንም ተደራሽነት ያለው ትዊተር ምጠቀሙ ካላቸው ብታዩ ትንሽ ነገር ብቃ ብዙ ይዛመደል። በዛ ላይ ደግሞ የዓለም ሰው ሁሉም እዛ ነው ማለት ትችላለች። እንደው ቲክቶክ ፌስቡክ ምናምን ታወት የመረጃ ቀርብ የሆነ ትዊተር ላይ ነው። ተውሰው ሳላችሁ ከዚህ በፊት አብደል ማነው ስላይመን አብደላ፣ እሱም ልጅ ተረሳኩ አያችሁ፣ የእኛ ሰው የምር ነው ምላችሁ፣ ፍት ፍት ፍት ፍት በግድ አንዱ ሀገሩ ገብቷል ይላል፣ አንዱ የሆነ ነገር ነው የሚለው። እነርቲ ቲዩተር በሱ ጊዜ ስለ አባይ ስለ ብቻ ምላችሁ ፈለጊ ነው፣ በጥቅሉ ተደራሽ አለው። ቲዊተር ላይ ነው እና እቺ ልጅ እዛም ላይ ተዘግባ ነበረ ግን አንድ ሳምንት ምናምን ትላለም አሁን የት ያለ ስለ እሷ ነገር አንድ የሚወራ ነገር የለም በቃ ህግ ነው ያዘው ህግ ከያዘው ምን ልትፈለግሽ ነው ምትሉኛው ያው ህግ ነው ያዘው ግን ያኔ ህግ ይህን ሁሉ ያንቀሳቀሰው ደግሞ ልጁ ይግባኝ ብሎ ሊወጣ ነው ተብሎ ነው ከዛ ሚዲያው ሲራገብ የነበረው ማለት ነው እና በአጭሩ ሙላችሁ ፈልጌ ነው። ፍትህ ፍትህ ለና ምን ፍትህ ሳያገኝ ይህን ሰው የእኛን ጫጫታ የአንድ ሳምንት ወይም ደግሞ የአራት ቀን የአምስት ቀን ይሆናል። ከዛ ነገሩ ይነሳል። ነገሩ ሳይነሳ ደግሞ እዛም እየጮሆ የሆን ነገር ከተፈጠረ ያ ነገር እርግፍ ተደርገው ተተው ወደዛ ወደ አዲሱ ነገር እነዚህ ነው የምንነፍሰው። አየኛ ሰው አሁን ሙላችሁ ፈልጌ ነው። በጠቀሉ ጽናት ትዝታ ላይ መዝመት አለብን። የጽናት እናት እስከምትነሳ ከየት ነው? ከእንቅልፍ ነው ወይ ከሞት ነው? እንዳት በቃ እስከምትነሳ ድረስ ከሞተችም ደግሞ ካለችም ደግሞ ሙሉ ወጪዋን ሆን ተሸፍና እንድታሳክማት ፍትህ፣ ፍትህ ምለን የአንድ ሳምንት ሳይሆን የአንድ ወር መጭ አለብን። እሷን ፍትህ እስከምታገኝ ድረስ ከሞተችም እችኛዋ በህግ ተይዛ እንድትጠየቅ ማድረግ ፍትህ አለብን ማለት ነው፣ ፍትህ እንላለን። እንደዛ እንደ ሀገር ቤቱ ያው እንደ ዝም ብሎ ብቻ ፍትፍት ተብሎ ሊለቀቅ ከሆነ ማፊ ፋይዳ። ስለዚህ እስከ ጥግ መሄድ ማራገብ ብቻ አይደለም፣ ይሄ ለማለት ነው። ግን ዛሬ ይመጣሉ ይመስለኛል። ሁላችሁም ስራችሁ ጨርሳችሁ በጉጉት ተጠብቁ። ለማለት ያህል ነው። ሰላም ባይ